እንኳን ደህና መጣችሁ ዛሬ የምንመለከታቸው መረጃዎች በጣም ውስብስብና እርስ በእርስ እየተሳሰሩ ናቸው የቀጠናውንም የዓለም አቀፉንም ሁኔታ የሚዳሱ በእርግጥ ልክ እንደ አንድ ትልቅ የቼዝ ጨዋታ ነው እያንዳንዱ እንቅስቃሴ ምንም እንኳን የተራረቀ ቢመስልም ሌላውን ይነካል በትክክል ከኢትዮጵያና ኤርትራ የቃላት ልውውጥ እንጀምርና ግብጽ በጅቡቲ ስለምታደርገው እንቅስቃሴ እናያለን ከዚያም የትግራይ የውስጥ ሽኩቻ እንዴት ከዚህ ሁሉ ጋር እንደሚገናኝ ይመረምራለን እናም ያው ከዛ ባሻገር የሃያላን ሀገራት የጀርባ ስምምነቶች አሉ ሩሲያና አሜሪካ ትራምፕና የሱዳን ጉዳይ ሁሉም እያያያዛሉ አዎ የዛሬው ዋና ዓላማችንም ይህንን ትስስር መፍተሽ ነው እስኪ እንጀምር የኢትዮጵያ መንግሥት ከኤርትራ ጋር ለመነጋገር ዝግጁ መሆኑን አስታውቋል የሚገርመው ግን ይህ ጥሪ የተላለፈው በቀጥታ አይደለም፣ በቻይና በኩል ነው። ለምንድን ነው በቻይና በኩል የሆነው? እ ይሄ በጣም ጥሩ ጥያቄ ነው። የዲፕሎማሲው መስመር ምን ያህል ያው ጥንቃቄ የተሞላበት እንደሆነ ነው የሚያሳየው። መተማመን ጠፍቷል ማለት ነው ወይ እሱ ነው፣ ወይም ደግሞ ሌላ ስሌት አለው። አንደኛ በቀጥታ ለመነጋገር የሚያስችል መተማመን ላይኖር ይችላል። ስለዚህ እንደ ቻይና ያለ በሁለቱም ወገን ተቀባይነት ያለው ሶስተኛ ወገን ያስፈልጋል። እሺ፣ ሁለተኛ ደግሞ የቻይናን ተጽዕኖ ለመጠቀም የታሰበ ሊሆን ይችላል። ያው ቻይና በቀጠናው ትልቅ የኢኮኖሚና የፖለቲካ ክብደት አላት። በተለይ ደግሞ ፕሬዝዳንት ኢሳያስ በምዕራባውያን ላይ ያላቸው እምነት ዝቅተኛ መሆኑ ሲታሰብ፣ በትክክል ስለዚህ ቻይና የተሻለ አማራጭ ሆና ትታያለች። የኤርትራ ምላሽስ ምን ነበረ? የኤርትራ አቋም በጣም ግልጽና ወጥ ነው። በውጭ ጉዳይ ሚኒስትራቸው በኩል እንዳስታወቁት ወደቦቻቸው ለንግድ ክፍት የሚሆኑት በቀጥታ በሁለትዮሽ ድርድር ነው፣ በማንም ሽምግልና አይደለም። አዎ በማንም ሽምግልና አይደለም ብለዋል። ከዚህም በላይ ወደቦቻችን ለማንም የውጭ ወታደራዊ አገልግሎት አይውሉም ብለዋል። መልእክቱ በራሳችን ጉዳይ እኛ ነን የምንወስነው የሚል ነው። ቆይ አንድ ደቂቃ ላቋረጥሽ። በአንድ በኩል ይሄ ስስ የዲፕሎማሲ ጥሪ አለ በሌላ በኩል ደግሞ በጣም ጠንካራ ወታደራዊ መልእክት የሰማን ነው። ሌተናል ጀነራል ዘውዱ በላይ ጠላቶቻችን ለጦርነት እየተዘጋጁ ነው ብለዋል። እውነት ነው። እኛ የምንዘጋጀው ጦርነትን ለማስቀረት ነው። ነገር ግን ጦርነቱ ከመጣ በበላይነት ለማጠናቀቅ ዝግጁ ነን ሲሉ ተደምጧል። ይሄ እርስ በርሱ የሚጋጭ አይመስልም። አይመስልም። ይሄ ዲተረንስ ዲፕሎማሲ የሚባለው አይነት አካሄድ ሊሆን ይችላል። እንዴት መሰለ በአንደች የሰላም መልእክት እያሳየው በሌላ እጅ ግን ዝግጁ መሆኑን ማሳየት ነው። ዱላ መያዝ ማለት ነው። በትክትል በሰላም ከመጣችሁ እንቀበላለን፣ በጦርነት ከመጣችሁ ግን እንበልጣቸዋለን የሚል መልእክት ነው። እሺ፣ ከዚሁ ከዱላው ጋር በተያያዘ አንድ ወታደራዊ ትንታኔ ሳነብ ኤርትራ አሰብን ከኢትዮጵያ ጥጋት መከላከል አችልም የሚል ድምዳሜ ላይ ይደርሳል። ስልጣዊ ጥልቀት ወይም ስትራቴጂክ ዴፕት የሚባል ጽንሰ ሐሳብ ያነሳል። ይህንን በቀላሉ አማሪና ብታብራራልን። በጣም ጥሩ ነጥብ ነው። ስልታዊ ጥልቀት ማለት በቀላሉ ለማስረዳት፣ ጠላት ድንበርህን ጥሶ ሲገባ ወዲያውኑ ዋና ዋና ቦታዎችን እንዳይቆጣጠር የሚከላከልልህ በቂ የመሬት ስፋት እና ጊዜ ማለት ነው። ያው ሩሲያን አስብ። ናፖሊዮንም ሆነ ሂትለር ሲወሯት ሰፊው መሬታ ነው ያዳናት። ጠላት ወደ ውስጥ በገባ ቁጥር የአቅርቦት መስመሩ ይረዝምበታል፣ ይዳክማል። አሰብ ላይ ግን ይሄ እድል የለም እያሉ ነው። በትክክል ትንታኔው እንደሚለው ከአሰብ እስከ ኢትዮጵያ ድንበር ያለው ርቀት ከ64 ኪሎ ሜትር በታች ነው። ይሄ ማለት ዘመናዊ ሜካናይዝድ ዶር በደቂቃዎች ወይም በሰዓታት ውስጥ ከተማውን ሊቆጣጠር ይችላል። ምንም የመከላከል ጊዜ የለም። የመሬቱ ሁኔታስ? እሱም ሌላው ችግር ነው። የአሰብ አካባቢ መሬት ጠፍጣፋና በረሃማ ነው። ይሄ ደግሞ ለታንክና ለታጣቁ ተሽከርካሪዎች በጣም ምቹ ነው። ለመከላከል ግን ቅዠት ነው። ስለዚህ ኢትዮጵያ እንዲህ አይነት እርምጃ ለመውሰድ ካሰበች የዋላ ደጀና አስተማማኝ መሆን አለበት። ግን መረጃዎቹ እንደሚያሳዩት በትግራይ ያለው ሁኔታ እየተረጋጋ አይመስልም። በፍጹም የተረጋጋ አይደለም። በቀጥታ ከዚህ ጉዳይ ጋር ይገናኛል። በህወሓት አመራሮች መካከል በተለይ ከኤርትራ ጋር ስለተፈጠረው አዲስ ጥምረት ከባድ አለመግባባት አለ። ለምሳሌ ለምሳሌ እንደ ጀኔራል ምግባ ኃይሌ ያሉ አንጋፋ አመራሮች ሻዕቢያን አናምነውም በማለት ጥምረቱን በጽኑ እንደተቃወሙ ይነገራል። እንዲያውም ከታማኞቻቸው ጋር በመሆን የራሱን ኃይል እያደራጀ ሊሆን ይችላል የሚሉ መረጃዎች አሉ። ይሄ የውስጥ መከፋፈል ማለት ነው። አዎ፣ በራሱ የቀጠነውን ኃይል ሚዛን ይቀይረዋል። ከዚህም በላይ አንዳንድ የህወሓት ተዋጊዎች አመራሩን ከድተው ሀራ መሬት ወደ ተባለ ቡድን እየገቡ ነው ይባላል። ይህ ሀራ መሬት የተባለ ቡድን ደግሞ ማን ነው? ሀራ መሬት ከህወሓት አመራር የለየ የትግራይን ሙሉ ነፃነት እንፈልጋለን የሚል አቋም ያለው ኃይል እንደሆነ ይነገራል። የፕሪቶሪያው ስምምነት ክህደት ነው ብለው ያምናሉ። ስለዚህ አመራር ውስጥ አለው አለመተማመን በጣም ከፍተኛ ነው ሽጉጥ እስከ መማዘዝ የደረሰ ነው እየተባለ ነው ይሄ ሁሉ ነገር በቂ እንዳልሆነ አሁን ደግሞ ሌላ ተዋናይ ገብቷል ግብፅ አዎ ግብፅ ግብፅ በጅቡቲ ወደብና ሎጂስቲክስ ላይ በቢሊዮኖች የሚቆጠር ገንዘብ ልታፈስ መሆኑ እንደተሰማ የኢትዮጵያ የደህንነት ከፍተኛ ባለስልጣን ወዲያው ጅቡቲ ገብተዋል ይሄ በአጋጣሚ ነው ማለት ይከብዳል በፍጹም በአጋጣሚ አይደለም ይህንም ስናይ ሁለት ጥያቄዎች ይነሳሉ አንደኛ ግብጽ የህዳሴው ግድብ ላይ ጫና ለመፍጠር አዲስ የኢኮኖሚ ካርድ እየመዘዘች ነው ኢትዮጵያን የንግድ በር በመቆጣጠር በትክክል የኢኮኖሚ ማነቆ ለመፍጠር ወይስ ሁለተኛ በቀጠናው የንግድ የበላይነት ለመያዝ የምታደርገው ፍክክር ነው የኢትዮጵያ ባለስልጣን ጉብኝት ግን አዲስ አበባ የመጀመሪያውን ጥያቄ በስጋት እንዳየችው ያሳያል ያው ለኢትዮጵያ ጅቡቲ ወደብ ብቻ ሳትሆን የደም ስራ ናት የአፍሪቃ ቀንድ ፍክክሩ በራሱ የቆመ ሳይሆን የዓለም ኃያላን የሚጫወቱት ትልቅ ጨዋታ አካል ይመስላል። ምንም ጥርጥር የለውም። እስኪ ወደ ዓለም አቀፉ መድረክ እንለፍ። በአሜሪካና ሩሲያ መካከል የዩክሬንን ጦርነት ለማስቆም በምስጢር የተዘጋጀ ነው የተባለ ባለ 28 ነጥብ እቅድ ሾልኮ ወጥቷል። አዎ። ይህ እቅድ የጦርነቱን አቅጣጫ ሊቀይር የሚችል ነው። ዋና ዋና ነጥቦቹ ዩክሬን እንደ ክራይሚያ ያሉ ግዛቶችን ለሩሲያ ሳልፋ እንድትሰጥ እጅ እንድትሰጥ ከመጠየቅ አይተናነስም ማለት ነው። ተንታኞችም ያንን ነው ያሉት። በተጨማሪውም ጦሯን እንድትቀንስ እና የኔቶ አባል ለመሆን ዋስትና እንድትሰጥ ይጠየቃል። ይሄ እኮ የቀድሞ ፕሬዚዳንት ትራምፕ ከአነሱት ሀሳብ ጋር በጣም ይመሳሰላል። በጣም እሳቸውም ዩክሬን ግዛት ሰጥታ በምትኩ የአሜሪካ የጸጥታ ዋስትና ታገኛለች ብለው ነበር። ይህ የሚያሳየው ያው ከጦርነቱ ጀርባ የሀያላኑ ፍላጎት እንዴት የሀገራትን ዕጣ ፈንታ ለመወሰን እንደሚሞክር ነው። የዩክሬን ምላሽ ምን ነበር? ሙሉ በሙሉ ውድቅ አድርገውታል። የእኛን መሬትና ሉዓላዊነት አሳልፈል አንሰጥም ብለዋል። ከትራምፕ ጋር በተያዘ በድንገት ትኩረታቸው ወደ ሱዳን መዞሩ ተሰምቷል። ይህ ደሞ የሆነው በሳውዲው አልጋ ወራሽ ጥያቄ ነው ተብሏል። ይሄ ደግሞ የውክልና ጦርነት ምን ያህል ጥልቅ እንደሆነ የሚያሳይ ሌላ ምሳሌ ነው። በሱዳን ያለው ግጭት በውጭ ሲታይ በጀነራል ቡርሃን እና በጀነራል ዳጋሎ መካከል ነው። ከጀርባው ግን ከጀርባ ግን የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፍጭት ነው ይባላል። ሳውዲ የሱዳንን ጦር ስትደግፍ፣ ኤሚሬቶች ደግሞ ለፈጣን ደራሽ ኃይሎች ድጋፍ ታደርጋለች ተብላ ትከሰሳለች። ስለዚህ ሉል ቢን ሳልማን ትራምፕ ስልጣን ላይ ከመጡ በኤሚሬቶች ላይ ጫና እንዲያደርጉ ከወዲሁ እየሰሩ ነው ማለት ነው። በትክክል ትራምፕ ራሳቸው ተናግረዋል። ግርማዊነታቸው ልዑል ቢን ሳልማን ከሱዳን ጋር በተያያዘ በጣም ትልቅ ነገር እንሰራ ይፈልጋሉ ብሏል። እስካሁን ያየነው በሙሉ የከረረ የፖለቲካና የወታደራዊ ጉዳይ ነው። ግን ከዚህ ሁሉ ውጥረት ጀርባ በህዝቦች መካከል ያለው ግንኙነት ምን ይመስላል? ጥሩ ነጥብና እዚህ ላይ ነው የታዋቂው የኤርትራ ድምፃዊ በረከት መንግስተአብ ህልፈትን ተከትሎ የታየው ነገር ትኩረት የሚሰው። አዎ በጣም ትክክል ነው። ድምፃዊ ቴዲ አፍሮ ለመላው የኤርትራ ህዝብ መጽናናትን መመኘቱ ከፖለቲካው ውጪ ያለውን የህዝብ ለህዝብ ግንኙነት ያሳያል። በረከት በኤርትራውያንና በኢትዮጵያውያን ዘንድ ተወዳጅነትን ያተረፈ አንጋፋ ድምፃዊ ነው ነው ያለው። እንዲህ አይነት የባህል ድልድዮች የፖለቲካውን ንግግር ሲከረር እና ጥላቻ ሲሰበክ ትልቅ ትርጉም አላቸው ያው በህዝቦች መካከል ያለውን ትስር ያስታውሳሉ። አንዳንዶች እንዲህ ድልድይ ሲገነቡ፣ በሌላ በኩል ደግሞ የባህል ግንብ ለመገንባት የሚሞክሩ አሉ። የትምህርት ሚኒስቴር በትምህርት ቤቶች ውስጥ እንደ ቫለንታይን ቀን ያሉ በዓላት እንዳይከበሩ ማገዱን ሰምተናል። አዎ ከኢትዮጵያ ባህል ጋር ይቃረናሉ በሚል ነው። ይህ ደግሞ የባህል ማንነትን ከውጭ ተጽዕኖ ለመጠበቅ የሚደረግ እንቅስቃሴ አካል ነው። ይህ በሌሎች አገራት ስታየ ነገር ነው። በብዙ አገራት ታየ ነው። ባህልን መጠበቅ እና ከግሎባላይዜሽን ጋር መኗኗር ሁሌም ከባድ ጥያቄ ነው። ሚኒስቴሩ ደንቡን መተላለፍ እስከ 150 ሺህ ብር ቅጣት ያስከትላል ማለቱ ጉዳቱን ምን ያህል በቁም ነገር እንደያዘው ያሳያል። ግን የኢትዮጵያ ባህል ምንድን ነው፣ ማን ነው የሚወስነው የሚሉ ጥያቄዎችን ያስነሳል። በትክክል ባህልስ በጊዜ ሁደት አይለወቱም ወይ የሚለውም ሌላ ጥያቄ ነው። ለማጠቃለል ሁሉንም ነጥቦች ስናገናኛቸው አንድ ግልጽ ምስል እናያለን። የአፍሪካ ቀንድ በወታደራዊ በዲፕሎማሲያዊ እና በኢኮኖሚያዊ ፉክክር የተሞላ ውስብስብ መድረክ ሆኗል። አዎ ያነሳው ነጥቡ ወሳኝ ነው። ከዚህ የምንወስደው ቁልፍ ነገር ምንም ነገር በመዘል ወይም ለብቻው እንደማይከሰት ነው። የትግራይ የውስጥ ፖለቲካ በቀይ ባህር ደህንነት ላይ ተጽዕኖ ሊያሳድር ይችላል። በባሕረ ሰላቴው ንጉሣውያን መካከል ያለው ፉክክር የሱዳንን እጣ ፈንታ ሊወስን ይችላል። በሩቅ የምናየው የዩክሬን ጦርነት ደግሞ በየትኛውም የዓለም ክፍል ግጭቶች እንዴት እልባት እንደሚያገኙ አዲስ ስሌት ሊፍጠር ይችላል። በግልጽ ከሚታየው ጦርነት ጀርባ ማይታይ ሌላ ጦርነት አለ። በትክክል። ይህ ሁሉ ነገር በመጨረሻ አንድ ትልቅ ጥያቄ እንድናነሳ ያስገድደናል። በዚህ ሁሉ የውጭ ኃይሎች ተጽዕኖ እና የጀርባ ስምምነት ውስጥ በግጭት ማዕከል ውስጥ ያሉ እንደ ኢትዮጵያ፣ ሱዳን ወይም ዩክሬን ያሉ ሀገራት የራሳቸውን እጣ ፈንታ የመወሰን አቅማቸው ምን ያህል ነው? ሉዓላዊነት የምንለው ቃል በተግባር ምን ትርጉም አለው? ይህንን ጥያቄ ለአድማጮቻችን ትተን እንለያየን።